ከሰሞኑ በደቡብ ኢትዮጵያ የሀገራችን ክፍል ተከስቶ የበርካቶችን ሕይወት የቀጠፈው በሽታ ምንነት ታውቋል። እስካሁን ድረስ ይህ በሽታ ምንድን ነው የሚለው በርካቶችን ስጋት ላይ የጣለ ነበረ። ስለ አዲሱ በሽታም ተሰምቷል። ለመሆኑ አዲሱ በሽታ ምንድን ነው? ምን ያህልስ አደገኛ ነው? ገዳይነቱ እስከ ምን ድረስ ነው የሚለውን በቀዳሚነት እንሰማለን። ይህ አዲስ ስያሜ የተሰጠው ቫይረስ ከዚህ በፊት የት የት ተከስቷል? ምን ያህል ሰዎችን ስገሏል? የሚለው ሌላኛው መረጃችን ሲሆን ይህ ቫይረስ ምልክቶቹ የትኞቹ ናቸው? በበሽታው መያዛችን ወይም የተያዘን ሰው እንዴት ማወቅ እንችላለን? የሚለውን እናያለን። እስከ ሶስተኛው ቀን ድረስ ምን ሊፈጠር ይችላል የሚለውን ጨምሮ። ከሰዎች ወደ ሰዎች እንዴት ይተላለፋል? ህክምና ሳለው ወይ? እንዴትስ መከላከል ይቻላል? የሚሉ መረጃዎችን ደግሞ እናንተን ራሳችሁን፣ ቤተሰቦቻችሁንና ወገናችሁን እንዲሁም የሰው ልጅን በሙሉ ልትከላከሉበትና ከሞት ልትጠብቁበት የምትችሉትን ወሳኝ መረጃ ይዘን መተናል። ከሰሞኑ በደቡብ ኢትዮጵያ ጅንካ አደገኛ የሆነና በርካቶችን ያስደነገጠ የህመም አይነት መከሰቱ ይታወቃል። በዚህ ህመም እንግዲህ የህክምና ባለሙያዎችን ጨምሮ ከስምንት በላይ ኢትዮጵያውያን ህይወታቸውን አጥተዋል። በደቡብ ኢትዮጵያ ለሰዎች ሞት ምክንያት የሆነው ይህ በሽታ ምንነቷ አለመታወቁ በርካቶችን ስጋት ላይ ጥሎ እንደነበር የሚታወቅ ነው። በሆኖም የዓለም ጤና ድርጅትና ኢትዮጵያን እንዲሁም ጤና ሚኒስቴርን ጨምሮ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ባደረጉት ከፍተኛ ጥረት በሽታው የማርበርግ ቫይረስ መሆኑ ታውቋል። የማርበርግ ምንድን ነው የሚለው ጉዳይ ሌላኛው አነጋጋሪ ጉዳይ ነው። ከኢትዮጵያ በስተደቡብ በሚገኙ ሀገራት ውስጥ ተከስቶ የነበረው የበሽታ ከሳምንት በፊት ነው በደቡብ ኢትዮጵያ አካባቢ ተከስቶ ሁለት የጤና ባለሙያዎችን ጨምሮ ስድስት ሰዎችን የገደለው። ጤና ሚኒስቴር ባወጣው መግለጫ አርቤዳር 5 2018 ዓ.ም የበሽታውን ምልክት ያሳየው ወይም በቫይረሱ የተጠረጠረ ሰው ግን አልተገኘም። በሽታውን የመከላከል እንዲሁም የመቆጣጠር ስራን በጥረት እየተሰራ ነው ተብሏል። ይህ ቫይረስ እንግዲህ ከ12 ወራት በፊት በእኛ ጎረቤት ሀገራት ውስጥ ተከስቶ ነበር በምስራቅ አፍሪካ ደጋጋሚ የሚከሰት ቫይረስ እንደሆነም ተሰምቷል። በርካታ ሰዎችን ለከባድ ህመምና ለአጣዳፊ ሞትም አብቅቶ እንደነበረ ተገልጿል። ይህ ህመም እንግዲህ አስከፊ ነገር ከሚባለው በሁለትና በሶስት ቀናት ውስጥ ሰዎችን በአሰቃቂ ሁኔታ የሚገድል ቫይረስ መሆኑ ነው። ይህ ማርበርግ ቫይረስ በከፍተኛ ሁኔታ ነው የሚተላለፈው፣ እጅግ ፈጣን እንደሆነ ተገልጿል። በዚህ ፍጥነቱም ከኢቦላ ጋር የሚመሳሰል እንደሆነ የህክምና ባለሙያዎች ያስረዳሉ። የማርበርግ ምልክቶች ትኩሳት፣ የጡንቻ ህመም አለው። ከዚህም በዘለለ እንግዲህ አጣዳፊ ተቅማጥና ተውከትም አለው ነው የሚሉት። አንዳንዴም ከፍተኛ ደም መፍሰስ ሲኖ አለው በአጣዳፊም ለሞት ሊያበቃ የሚችል ህመም ሆኑ በርካቶች እንዲጸልዩና ሀገራችን ኢትዮጵያን ጠብቅልን እንዲሉ ስጋት ውስጥም እንዲገቡ አድርጓል። እንዲያውም ከኮቪድ ሁሉ የከፋ ገዳይ ነውም እየተባለ ነው። ከቅርብ ዓመታት ወዲህ በመቶዎች የሚቆጠሩ ሰዎች በማርበርግ ቫይረስ ተይዘዋል። ወዲያውኑ ነው ህይወታቸው ያለፈው። አብዛኞቹም እንግዲህ የሞቱት ደግሞ አፍሪካ ውስጥ መሆኑን ጉዳዩ አሳሳቢ ያደርገዋል። የማርበርግ ቫይረስ ምንድን ነው? ምን ያህልስ አደገኛ ነው የሚለውን በተመለከተ ቢቢሲ ያወጣውን መረጃ አላገናችሁ። የዓለም ጤና ድርጅት ደብሊዎች ወይም ደግሞ ኢትዮጵያ ቴድሮስ አድሃኖም የሚመሩት በዳይሬክተርነት እንደገለጸው ከሆነ የማርበርግ ቫይረስ ከሚበረታባቸው ሰዎች መካከል በአማካኝ ግማሽ ህይወታቸውን ያጣሉ። ይህ ማለት አስር ሰው ቢታመም አምስቱ ይሞታሉ። አምስቱ ናቸው የመትረፍ እድል ያላቸው ቀደም ሲል በተከሰቱት የበሽታዎች ወረርሽኙ ከተያዙት መካከል ከ24 እስከ 88 በመቶ የሚሆኑ ታካሚዎች መሞታቸው በኢትዮጵያ ጅንካ የተከሰተውን ይህንን አስፈሪም በሽታ ለመቆጣጠር ጥረቱ እንዲበረታ አድርጓል። ቫይረሱ ለመጀመሪያ ጊዜ እንግዲህ ማርበርግ የታወቀው በ1967 እንደ አውሮፓውያን አቆጣጠር ነው። ይህም በጀርመን ነው፣ ማርበርግ እና ፍራንክፈርት እንዲሁም በሰርቢያ ቤልግሬድ ወረርሽኙ ተከስቶ እንደነበር ያሳያል። በወቅቱም ስለ 11 ሰዎች በቫይረስ ከተያዙ በኋላ ሰባቱ በበሽታው ምክንያት ለህልፈት ተዳርገ አድርገው እንደነበር መረጃዎች ያሳያሉ። የማርበር ወረርሽኝ የተከሰተው ከኡጋንዳ ወደ አውሮፓ በተወሰዱ የአፍሪካ አረንጓዴ ዝንጀሮች ምክንያት ነበር ተብሏል። ለቱሪስት ገቢ ምንጭነትና ለመዝናኛነት በሚል ዝንጀሮዎችን ይዘው ሄደዋል። ያ ከሆነ በኋላ ምን ተከሰተ? የት የአፍሪካ ሀገራት አለ? ቫይረሱ ከዚህ በፊት ከተከሰተበት በተጨማሪ ምልክቱንና መከላከያውን ደግሞ ቀጥሎ ልንገራችሁ። ጀርመን እንግዲህ ወደ አውሮፓ የአረንጓዴ ዝንጀሮዎችን ከኡጋንዳ ከወሰደች በኋላ በዚያ ያሉ ሰዎች መታመማቸውን መረጃዎች አሳያሉ። ይህ ቫይረስ በሰዎች መካከል በስፋት የሚሰራጨው የሌሊት ወፎች በብዛት ባሉባቸው ዋሻዎችና የማድን ማውጫ ስፍራዎች ውስጥ ለረጅም ጊዜ በቆዩ ሰዎች እንደሆነ መረጃዎች አሳያሉ። ባለፉት ጥቂት ዓመታት የማርበርግ ቫይረስ በሚከተሉት ሀገራት ተከስቶ በርካቶች ህይወታቸውን አጥተዋል። በአፍሪካ ሀገራት ኢኳቶርና ጊኒ እና ጋና ተከስቷል። ዲሞክራቲክ ኮንጎም ተከስቶ ያውቃል። በጎረቤት በምስራቅ አፍሪካ በኬንያ ኡጋንዳና ሩዋንዳም የተከሰተ ህመም ነው። ደቡብ አፍሪካ፣ ዚምባብዌውም እንዲሁ ይህ በሽታ ተከስቶ እንደነበር ከዚህ በፊት መረጃዎች ያሳያሉ። እንደ አውሮፓውያን አቆጣጠር በ2005 በአንጎላ ወረርሽ ከስቶ በአሰቃቂ ሁኔታ ከሦስት መቶ በላይ ሰዎች ቦታቸውን እንዲያጡም ምክንያት ሆኖ ነበረ። በተቀረው ዓለም ግን ባለፉት አርባ ዓመታት ውስጥ ማርበርግ ቫይረስ የሞቱት ሁለት ሰዎች ብቻ ናቸው። ይህም በአውሮፓ ያለው የህክምና ሁኔታና የጤና ክትትል ደረጃ ከፍ ያለ በመሆኑ ነው። ግድያው ወይም ደግሞ በሽታው ብዙ ሰዎችን የሚገድለው በአፍሪካ ውስጥ መሆኑ ከአፍሪካ የጤና ስርዓት ንጽሕና እንዲሁም ብቃት ጋር እንዲሁም እና የህክምና መሳሪያዎች እጥረት ጋር የተገናኘ ሊሆን ይችላል። አንደኛው በአውሮፓ ሲሆን ሌላኛው ደግሞ በአሜሪካ ሁለት ሰዎች ብቻ ሞታተው፣ በአንጎላ ብቻ 3300 በላይ ሰዎች ሲሞቱ፣ እንዲሁም በኢትዮጵያ ደግሞ በአጭር ቀን ስምንት ሰዎች ሲሞቱ ይህ ሊነግረን የሚችለው ነው ነገር አለ። የሆነ ሆነ፣ ሁለቱ ግለሰቦች ከዛ በፊት ኡጋንዳ ውስጥ የሚገኙ ዋሻዎችን ጎብኝተው ነበር ወደ አሜሪካ እና አውሮፓ እንደሄዱ ህይወታቸው አልፏል። ቫይረሱ ከዚህ በፊት እንግዲህ በቅርቡ በበርካታ ሀገራት ተከስቷል። እንደ ጤና ባለሙያዎች ከሆነ ቫይረሱ በቅርብ ጊዜ ተከሰተው በሩዋንዳ ውስጥ በመስከረም 24 መጨረሻ ላይ ነው። ቫይረሱ በሩዋንዳ ሲገኝ ለመጀመሪያ ጊዜ ሲሆን ምንጩ እስካሁን ድረስ አለማውቃቸው ደግሞ የኢትዮጵያዊን ጉዳይ አሳሳቢ አድርጎታል። የሩዋንዳ ጎረቤት የሆኑት እንግዲህ ከዛ ተዛምቷል። ኡጋንዳና ታንዛኒያ በ2017 እና በ23 የማርበር ወረርሽኝ አግኝተዋል። በበሽታው መያዛቸው ከተረጋገጠባቸው መካከል አንዳንዶቹ የህክምና ባለሙያዎች እንደነበሩ ይታወቃል። በደቡብ ኢትዮጵያ የቫይረስ ከተከሰተ በኋላ የጤና ባለሙያዎችና ሌሎች ሰዎች በቫይረሱ ተይዘው ህይወታቸው ማለፉን መንግስት በይፋ አሳውቋል። የኢትዮጵያ መንግስት በሽታውን ለመከላከል ባለሙያዎችና ና የህክምና ቁሳቁሶችን ወደ ቦታው ልኳል። ይህን ጥረት ለማገዝም የዓለም ጤና ድርጅት ባለሙያዎችን የመመርመ መጀመሪያ እና የመከላከያ መሳሪያ አገልግሎት የሚሰጡ ቴክኖሎጂዎችን እንደሚያቀርብ አስታውቋል ለማንኛውም የማርበርግ ቫይረስ ምልክቶች ወቸተኞቹ ናቸው የሚለውን ልንገራችሁ ቫይረሱ በድንገት ሲጀምር ትኩሳት ከባድ የራስ ምታት እና የጡንቻ ህመም በከፍተኛ ሁኔታ ይኖረዋል ተብሏል ከዛ በኋላ ከሶስት ቀናት በኋላ ደግሞ ከበድ ያሉ ምልክቶች ይከሰታሉ ቀጭን ተቅማጥ የቆዳ ህመም ማቅለሽ ለሽ የወድ ህመምን ጨምሮ ሌሎች ይከሰታሉን የተባለው የዓለም ጤና ድርጅት በዚህ ደረጃ ያሉት አይኖች ገጽታ ሙት የሚመስሉ የጎደጎዱ አይኖች ስሜት አልባ ፊትና ከፍተኛ ድካም ይታይባቸዋል አንዳንዶች የማገገም ምልክት ሲኖራቸው ሌሎች ግን በዛው ህይወታቸው ያልፋል የተባለው ስለዚህ ህይወትን ለማዳን ከፍተኛ ርብርብ ከወዲሁ እየተደረገ ያለውም በዚሁ የቫይረሱ አደገኛነት ምክንያት ነው ብዙ ሰዎች ከተለያዩ የሰውነት ክፍሎች ደም ይፈሳቸዋል በአፍንጫቸው ማለት ነው አንዳንዶች በከፍተኛ ደም መፍሰስና ና በድንጋጤ ምክንያት ምልክቱ በጀመራቸው ከ8-9 ቀናት ባለ ጊዜ ውስጥ ነው ህይወታቸውን አትሁት የማርግበርግ ቫይረስ እንግዲህ እንዴት ነው የሚተላለፈው የሚለው ለሞ ልንገራችሁ። ይህም ወሳኝ መረጃ ስለሆነ ይጠቅማችኋል። የአፍሪካ አረንጓዴ ዝንጀሮችና አሳማዎች ቫይረሱን ሊሸከሙት ይችላሉ። የግብፅ የሌሊት ወፍም ብዙውን ጊዜ ቫይረሱን ትሸከማለች። በሰዎች መካከል ደግሞ ከሰውነት በሚወጡ ፈሳሾች እና በተበከለ የልብስ ንክኪ ይተላለፋል። ሰዎች ካገገሙ በኋላ ደማቸው ወይም የዘር ፈሳሻቸው ውስጥ ለብዙ ወራት ቫይረሱ ተላላፊ በሚሆንበት ደረጃ ይከርማል ይላል ዘገባው። አሁን ደግሞ ይህ በሽታ እንዴት ይታከማል የሚለው ልንገራችሁ ይህ በሽታ እንግዲህ ምንም እንኳን ሙከራዎች እየተደረጉ ቢሆንም ለቫይረሱ ግን የተለየ ሕክምና ወይም ክትባት እስካሁን አልተገኘለትም። ለህክምና የሚያገለግሉ የተለያዩ የደም ውጤት መድኃኒት እንዲሁም የበሽታው መከላከያ መንገዶችን ለማዘጋጀት ሐኪሞች ጥረት በማድረግ ላይ ናቸው። ይህንንም እንግዲህ የዓለም ጤና ድርጅት አሳውቋል። ዶክተሮች ሆስፒታል ለሚገኙ ህሙማን ብዙ ፈሳሽ በመስጠት የፈሰሰውን ደም በመተካት ህመም ማስታገስ ይችላሉ ብለዋል። ስለዚህ በርካታ እንግዲህ ጭማቂዎችን፣ ፈሳሽ፣ ውሃና የሚጠጡ ነገሮች በስፋት መውሰድ ታካሚዎች ወይም ደግሞ ታማሚዎች ከበሽታው እንዲያገግሙ ሊረዳቸው ይችላል ተብሏል። በእርግጥ የበሽታ እንዴት በቁጥጥር ስር ሊውል ይችላል የሚለውም ሌላኛው ስጋት ነው። ጋቤ የተሰኘ ዓለም አቀፍ የጤና ተቋም አንድ መረጃ አውጥቷል። አፍሪካ ውስጥ ያሉ ሰዎች ከጫካ በአደን የሚገኝ ስጋን ከመመገብ መቆጠብ እንዳለባቸው አሳስበዋል። ጥሬ ስጋ መመገብ በአደን ማለት ነው እንደሚዳቆ ዝንጀሮ፣ በሌ በእርግጥ ዝንጀሮ እኛ ሀገር አይበላም እና ጦጣ በሌላ ሀገራት፣ የአፍሪካ ሀገራት የሚመገቡ አሉ ማለት ነው። በኢትዮጵያ ግን እንደ ቆቅና ሚዳቆ የመሳሰሉ በአደን የሚበሉም አሉ። እናንተ በየ አካባቢያቸው የሚበሉ ካሉ ልትጠቅሱ ትችላላችሁ። እኔ ጅግራ፣ ቆቅ፣ ሚዳቆና የመሳሰሉት ነገሮች ብቻ እንደሚበሉ ነው የማውቀው። ግን አጋዘንን ጨምሮ በርካታ ነገሮችን የሚመገቡ የአፍሪካ ሰዎች ለዚህ በሽታ ተጋላጭ ናቸው ተብሏል። እንዲሁም ወረርሸኙ በተከሰተበት አካባቢ ያሉ ሰዎች ከአሳማ ጋር ያላቸውን ንክኪ ማስወገድ አለባቸው ብለዋል። አሳማዎቹ ለዚህ ቫይረስ ተስፋፊነት ወይም ደግሞ መተላለፍ ትልቅ ድርሻ አላቸውን የተባለው ቫይረሱ የተያዙ ወንዶች የመሙልከት ከታየ በኋላ ለአንድ ዓመት ያህል ወይም የዘርፍሬያቸው ሁለት ጊዜ ቫይረሱ እንደሌለበት እስኪረጋገድ ድረስ የወሲብ ግንኙነት ማድረግ የለባቸውም ተብሏል። ወይም ኮንዶም መጠቀም አለ ባቸው በወንድ የዘር ፍሬ ቫይረስ ውስጥ እጅግ ለከፍተኛ ጊዜ እንደሚቆይ ተሰምቷል። ከዛ ውጭ በቫይረሱ የሞቱ ሰዎችን የሚቀብሩ ሰዎች አስክሬኑን ከመንካት መቆጠብ አለባቸው። ጓንት ማድረግ፣ እጅግ በጥንቃቄ በርቀት ማድረግ ይኖርባቸዋል ተብሏል። ይነከቻው አንዳንድ ነገሩ ከኮቪድ ጋር የሚመሳሰል አለው። ስለዚህ እጅን በደንብ መታጠብ፣ በሳይንታይዘር በሳሙና መታጠብ፣ ማስክ ማድረግ፣ ከታማሚዎች ጋር ለመነካካት ከተነካካንም፣ ራስን መቆየትና ለጤና ባለሙያዎች እንዲሁም ለመንግስት ጥሪ ማድረግን ይጠበቃል ተብሏል። ለዚህም የሚረዱ ስልኮች ይፋ ተደር ተደርገዋል። ቀደም ሲል በሰራ ነው ዘገባ ላይ እንግዲህ ስለዚህ በሽታ ምንነት ጠቅሽላችሁ እንደነበረ ይታወቃል። አስፈላጊው ነጥብ ግን የግል መገላገያ ቁሳቁስ መጠቀም የጤና ባለሙያዎች የታመሙ ሰዎችን ሲያክሙ ጓንት፣ ጋውን፣ ጭምብልና የዓይን መከላከያ ግድ መጠቀም አለባቸው ተብሏል። እንደነገርኳቸው ኳችሁ እጅን በአግባቡ በሳሙና መታጠብ የታመመ ሰው የነካ ነው የሚጎበኝን ከሆነ ማለት ነው። ከዛ ውጭ የዓለም ጤና ድርጅት የአሜሪካ በሽታ መቆጣጠሪያ የኢትዮጵያ ጤና ሚኒስቴር የሚሰጡ መግለጫዎችን በቅርበት መከታተል ይገባል ተብሏል። እንግዲህ እነዚህ ናቸው ለጊዜው ያሉት ነገሮች እስካሁን ድረስ ማለት ነው። በእኔ በኩል ሌሎች አዳዲስ መረጃዎች የሚወጡ ከሆነ በቀጣይ መለሳሉ። አሁኑም ግን አበቃው።